ቴዎዶር ኦቢያንግ ፖል ቢያ ዮሪ ሙሴቬኒ ኢሳያስ አፈወርቂ እነዚህ አፍሪካውያን መሪዎች በርካታ የሚያመሳስል ጉዳይ አላቸው የመጀመሪያው ሁሉም አምባገነን አፍሪካውያን መሪዎች መሆናቸው ሲሆን ሌላኛው የሚያመሳስላቸው ጉዳይ ደግሞ ለረጅም ዓመታት ያለተቀናቃኝና ያለምንም ስጋት ስልጣን ላይ መቆየታቸው ነው ከዛም ባለፈ የሚመሯቸው ህዝቦች ምናልባት እነሱ ስልጣን ከለቀቁ ምን ይፈጠር ይሆን የሚል ስጋት እንዳላቸውና ዜጎቹም በፍርሃት ተውጠው እንደሚመሩ መረጃዎች ያመላክታሉ። አፍሪካዊ ጉዳዮችን በልዩነት የምንመለከትበት የዛሬው ዓለም አቀፍ የትንታኔ መሰናዷችን በልዩነት ከሰሞኑን ምርጫ እያደረጉ የሚገኙ የአፍሪካ ሀገራት ይመለከታል። ደግሞ በተለይ ታንዛኒያ ሳሚያ ሱሉ ሐሰንን የተመለከተ አጭር መሰናዶ አዘጋጅተናል። እንድትከታተሉት በአክብሮት እንጋብዛለን። ቻናላችንን ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ እንላለን። የዛሬ ጉዳያችን በተለይ ቀደም ሲል የጠቀስ ናቸው እነዚህ በእድሜም በአስተሳሰብም እንዳበቃላቸው የሚነገረው አፍሪካውያን መሪዎች አልፎ አልፎም የእነሱን የስልጣን መንበር ለማጽናት ሲባል ህገ መንግስታዊ ማሻሻያዎችን እንደሚያደርጉ ነው መረጃዎች የሚያመላክቱት። አለፍ ሲልም እንደ ኤርትራዊው ኢሳያስ አፈወርቂ ምርጫን እስከናካቴው በመዝለል ስልጣናቸውን እስከ መጨረሻው ለማጽናት ይታገላሉ። የዛሬ ርዕሰ ጉዳያችን በታንዛኒያም ሀገራዊ ምርጫ 98 በመ በመቶ ድምፅ አግኝቻለሁ በማለት ከሰባት መቶ በላይ ንጹሃን ህይወት እንዲያልፍ ምክንያት የሆነውን ግርግር እንዳልተፈጠረችላ ብለው የወጣቶችን አመፅ ወደ ጎን ትተው ቃለ መሃላ ላይ የፈጸሙትንና ተንታኞች ኢመርጂንግ አፍሪካን ዲክታተር ሲሉ ያፌዙባቸውን ሳሚያ ሱሉ ሀሰንን የተመለከተ ነው። ወይዘሮዋ ለወትሮ ተስፋ የተጣለባቸው በተለይ ደግሞ ለአፍሪካውያን ወጣት ሴቶች ተምሳሌት ይሆናሉ ተብለው በብዙ የተደገፉ በብዙዎችም የተከበሩ ሴት ነበሩ። በተለይ ደግሞ ሀሳቦቻቸው ተራማጅ የሆኑና ከተቀናቃኝ ወገኖች ጋር ጥሩ የሆነ ተግባቦት የነበራቸው እኒህ ወይዘሮ አሁን ግን ስልጣናቸውን ላለማስለቀቅ በርካታ ወጣቶች ያለፉበትን አመፅ ችላ ብለውታል። ሳሚያ ሱሉ ሀሰን የሀገሪቱ ፕሬዝዳንት የሆኑትም ገና ትላንት ነው። ትላንት ስንል በሁለት ሺህ ሀያ አንድ። የቀድሞ የሀገሪቱ ፕሬዝዳንት ጆን ማጉፎሊን ህልፈት ተከትሎ ከምክትል ፕሬዝዳንትነት ወደ ፕሬዝዳንትነት ድንገት የመጡት እኚህ ሴት የሚይዙት የሚጨብጡት ጠፍቷቸዋል ይላሉ በርካታ ተንታኞች። ሳይታሰብ እጃቸው ላይ የገባውን ስልጣን መጠቀም አቅቷቸዋል፣ ከአቅማቸው በላይ ነው ሲሉም በርካቶች ይተቿቸዋል። በዛው ልክ ደግሞ የወይዘሮን ድንቅ ብቃትና በተለይ ከትምህርት ጋር ያላቸውን ግንኙነትም በማጣቀስ የእውቀት ችግር እንደሌለባቸው፣ ነገር ግን እውነትም ኢመርጂንግ ዲክታተር የሚለው ወይም ደግሞ አሁን እየመጡ ያሉ አምባገነን የሚለው ስያሜ ይገባቸዋል ባዮች እየተበራከቱ ነው። በሂደት ማንነታቸው በደንብ እየተገለጠ የመጡት እንስት የዋዛ እንዳይደሉም ነው የሚነገረው። ከቀናት በፊት ሀገሪቷ ባካሄደችው ምርጫ ምርጫው ላይ ሊሳተፉ የነበሩ ተቃዋሚዎችን አስቀድመው ወህኒ ይወርውረዋል። ከዛም ባለፈ ከሳቸው ለየት ያለ አስተሳሰብ ያላቸውን ወጣት የዲሞክራሲና ሰብአዊ መብት አራማጆችንም ትንፍሽ እንዳይሉ በርካታ ተግዳሮት የሚሆኑባቸውን ሌሎች አካላትንም ድምፅ እንዳያወጡ አድርገው ቀድመው እንደተዘጋጁበት ነው መረጃዎች የሚያመላክቱት። ሳሚያ ሱሉ ሀሰን ታንዛኒያን ለመምራት እንግዲህ ለሁለተኛ ጊዜ ነው ቃለ መሐላ ላይ የፈጸሙት በፕሬዚዳንትነት ማለት ነው። የ68 ዓመቷ ወይዘሮ ኢማኑኤል ንቺምቢንን ለምክትል ፕሬዚዳንትነት አጭተዋል። ታዲያ ያለ ተቀናቃኝ መንበራቸውንም መቆናጠጥ ችለዋል። በዛንዚባር የተወለዱ የመጀመሪያዋ የታንዛኒያ ሴት ፕሬዚዳንት እንደሚሆኑም በመረጃዎች ላይ ተመላክቷል። በተለይ ደግሞ ታንዛኒያ ብሔራዊ ምክር ቤት አባል ሆነው የተመረጡና የህብረት ጉዳዮች ሚኒስትር ዴኤታ በመሆን ሀገራቸውን ማገልገል የቻሉ ናቸው። ይሁንና ሱሉ ሀሰን የፖለቲካ ሕይወታቸውን የጀመሩት የዛንዚባር የህዝብ ተወካዮች ምክር ቤት አባል በመሆንና ሚኒስትር ሆነው በመሾም ነው። በሂደትም እንግዲህ ሀገሪቱን ፕሬዝዳንት ሆኖ ማገልገል የቻሉ ሴት ናቸው። በርካቶች ከሳሚያ ሱሉ ሀሰን ጋር ተያይዞ የሚያነሷቸው ጉዳዮች ቢኖሩ፣ በተለይ ወይዘሮዋ በዚህ ልክ ተቀናቃኞቻቸውን ይጨቁናሉ ብለው እንደማያስቡ እና በዚህ ልክ ደግሞ ወደር የማይገኝላቸው አምባገነን ይሆናሉ ብለን አላሰብንም ነበር ሲሉ ነው መከራከሪያቸውን የሚያነሱት። ይሁንና በሂደት እንግዲህ ስልጠናቸውን ለማጽናት ከፊት ለፊታቸው ያሉ ተግዳሮት ናቸው ብለው ያሰቧቸውን ጉዳዮች ሁሉ እያጠሩ ይገኛሉ። እንግዲህ ቀደም ሲል እንዳልነው የተቃዋሚ ፓርቲ መሪዎችን በዚህ ሀገራዊ ምርጫ ላይ እንዳይሳተፉ አግደዋል። ከዛም ባለፈ ደግሞ እገዳውን ተከትሎ እንግዲህ ህዝባዊ አመፅና ተቃውሞ በታንዛኒያ ተከስቷል። በዚህም ህዝባዊ አመፅና ተቃውሞ ከሰባት መቶ በላይ ዜጎች መገደላቸውን ነው እንግዲህ መረጃዎች የሚያመላክቱት። ከዚህ በኋላ ሳሚያ ሱሉ ሀሰን በ2021 ወደ ስልጣን መምጣታቸውን ተከትሎ ለተጨማሪ አምስት ዓመታት በኃላፊነት እንደሚቆዩም ነው መረጃዎች ያመላከቱት። በተወሰነ መልኩ እንግዲህ ሳሚያ ሱሉ ሀሰን የእውቀት ችግር የለባቸውም ተብሎ ባይታሙም፣ ይሁንና እንደ ሌሎች የአፍሪካ ሀገራት መሪዎች አሁንም አምባገንን በመሆን ስልጣናቸውን ለማጽናት የሄዱበት ርቀት ግን ያልተገመተ ያልተጠበቀ እንደሆነባቸው በርካታ ተንታኞች አስረድተዋል። ከዚህ ጋር ተያይዞ እንግዲህ የሰዎችንም ሕልፈት ተከትሎ በጉዳዩ ላይ ጣልቃ እንዲገባ የተባበሩት መንግስታትን ጨምሮ ሌሎች የአውሮፓ ሕብረት ሀገራት የራሳቸውን የሆነ አቅጣጫና ምልከታ አስቀምጠዋል። የተወደዳችሁ አድማጮቻችን ዛሬ በትንታኔ መሰናዷችን በተለይ አፍሪካውያን መሪዎችን ረጅም ዓመታት ለስልጣን የሚቆዩበትን መንገድ በተወሰነ መልኩ ወደ እናንተ አስቃኝተናል። ከዛም ባለፈ ደግሞ የታንዛኒያን ምርጫ ተከትሎ ሳሚያ ሱሉ ሀሰን ማናቸው? እንዴት ወደ ስልጣን መጡ? አሁን ላይ ደግሞ እያደረጉ ያለው ድርጊት እንዴት ይታያል? የሚለውን ያየንበት መሰናዶ ያደመጣችሁትን ይመስል ነበር።